እግዚአብሔርን ፍቃድ እየፈለጋችሁት መባረክ እየፈለጋችሁ ጤንነት እየፈለጋችሁ ስኬት እየፈለጋችሁ ራስ መሆን እየፈለጋችሁ ጅራት ሆናችሁ ትኖራላችሁ። ምንን ስለማታውቁ ቅዱሳት መጽሐፍት እግዚአብሔር ሲያቅድ ያለውን ያውቃል፣ ሊመጣ ያለውን ያውቃል። ስለዚህ እግዚአብሔር ለአንተ ያለኝን እቅድ አውቃለሁ ካለ ኖማተር ሀው በህይወት ቢመጣ ኖማተር ሀው ዘ ቻሌንጅ፣ ኖማተር ሀው ዘ ፕሮብሌም፣ ኖማተር ሀው ዩ አር ፌሲንግ ያቀደው እግዚአብሔር ስለሆነ ይፈጸማል። ያቀደው ሰማይ ስለሆነ አካል ይሳል። መቼ ነው ለአማኝ ሴጣን በህይወቱ ምቹ ጊዜ የሚያገኘው? ነምበር ዋን እግዚአብሔር ቃል በሉዓላዊነት የማይሰበክበት ቤተ ክርስቲያን ይሄደ ጊዜ፣ ከእግዚአብሔር ቃል ጋር የተፋታ ህይወት ያለው ጊዜ፣ የጨው የዘይት የውሃ ደንበኛ የሆነ ጊዜ። አሁን ሴጣን እኛ ገር ሰርጉ ነው ለመሰለ መጽሐፍ ቅዱስ በውሃ በዘይት በጨው በቅራቅምቦ ተተክቷል። የሚጸልይ ሳይሆን የሚያስጸልይ በስቷል። ዛሬ እኮ ድሃ ነው እንጂ በየነቢያቱ ጉባኤ የሚካፈለው አምስት ሺህ ብር ካለ አሁኑኑ ከፍለ ትንቢት ምን ትላለ፣ ትሰማለ፣ ከሰማይ ይሁን ከምድር በኋላ ላይ ተለየዋል። ከሽ ከሽ ካልክ ከሽከሽ ይባልል። እንደዚህ አይነት የህይወት ስርዓት አሁን ሰርግና ምላሹ ነው። በቃ ተሰብስበ ዝም ብለ ጨፍረ የእግዚአብሔርን ቃል ማዕከላዊ ያላረገ መሬት ያረገጠ በቃሉ ላይ ያልጸና የአዳራሽ ግርግር በጣም ትሬን ተራውትን ይያልክ እያልክም ነው። ምቹ ጊዜ ማለት ከእግዚአብሔር ቃል ይራቅ፣ መሰውያ ቤትህ የፈረሰ፣ የጸሎት ህይወትህ የተመታ፣ አዝወትሮ የእግዚአብሔር ቃል ሉዓላዊነት ያልተረጋገጠበት ከማናችንም ከተቀባ ነው፣ ከተለቀለቅ ነው፣ ከተጠራ ነው። ሰዎች ሁሉ በላይ የመጨረሻው ባለስልጣን የእግዚአብሔር ቃል የእግዚአብሔር እቅድ አለው። በጣም ብዙ ሰው ግን የእግዚአብሔርን እቅድ ተገናኝቶ አያውቅ። የእግዚአብሔርን ሐሳብ ጋር ተገናኝቶ አያውቅ። እግዚአብሔር የማያቅድበት እግዚአብሔር ፕላን የማያደርግበት አንድም የሰው ፍጡር በዚህ ምድር ላይ የል አይደለም። የህዝብ ቆጠራ እግዚአብሔር ጋር የጸጉሯችሁ ዘለላ ሳይቀር በእኔ ዘንድ ምን ያለ ነው አለ። እቅዱ ምንድን ነው? ፕላኑ ምንድን ነው? የሰማይ አጀንዳ ምንድን ነው? ለእናንተ ያለኝን እቅድ እኔ ምን እላለሁ አውቃለሁ፣ ይላል እግዚአብሔር። ይላል አፖስትል ይድነቃቸው። ይላል ሜጀር ነብይ በአዲስ ኪዳን ባይዘወይ፣ በዚህ አጋጣሚ ሜጀር ማይነር የሚባል ነቢይ የነዛን የድሩዮች ትምህርት ጣሉ። በብሉ ኪዳን ሜጀር አሉ፣ ማይነር አሉ። ሜጀርና ማይነር የሚያደርጋቸው ስም መጥራታቸው፣ ቀበሌ መንገራቸው አይደለም። የብሉ ኪዳን ሜጀርና ማይነር ተብሎ የተከፈሉት የመልእክታቸው ቮሊዩም መልእክቱን የጻፉት ከእግዚአብሔር ጋር የነበራቸው ኢንቲሜሲ፣ እግዚአብሔር በእነሱ ዘመን የሰራው ሜጀር ተብለው እንዲጠሩ አድርጓቸዋል። ይሄ ሁለት ሁለት ሺህ ብር ዘይት ፎቶን እየለጠፈ እሚፖሽርል ሜጀር ሳይሆን እሱ ሜጀር ሌባ ነው ይላል አፖስትል ይድነቃቸው። ሜጀር ሌባ ነው እሱ። ሜጀር ነብያ አደለ። አትፍራ እኔ ነኝ ያልኩት፣ ወጪው በእኔ ነው። የለም አየህ ይላል አትልመደው እግዚአብሔር እንዲህ ይላልን? አትልመደው፣ ይላልማ እግዚአብሔር። እግዚአብሔር ሲያቅድ ያለውን ያውቃል፣ ሊመጣ ያለውን ያውቃል። ስለዚህ እግዚአብሔር ለአንተ ያለኝን እቅድ አውቃለሁ ካለ ኖማ ተርሃው ሀው በህይወት ቢመጣ ኖ ማተር ሀው ዘ ቻሌንጅ፣ ኖ ማተር ሀው ዘ ፕሮብሌም፣ ኖ ማተር ሀው ዩ አር ፌሲንግ ያቀደው እግዚአብሔር ስለሆነ ይፈጸማል። ያቀደው ሰማይ ስለሆነ አካል ይይዛል። እግዚአብሔር ሲያቅድ ፕሪዲስቲንድ ነው። ለዚህ እኮ ነው በውሃው ውስጥ ምን ትላለ? በእሳቱ ውስጥ ምን ትላለ? አቃጥልህ። በውሃ ውስጥ አልፏል። ምን አይልም? አስጥምህ። ለምን? there is a ፕላን። በአንተ ህይወት እቅድ አለው። በአንቺ ህይወት እቅድ አለው። በእናንተ ህይወት ሰማይ አቅዷል። በናንተ በእናንተ ህይወት ሰማይ አቅዷል። በእናንተ ህይወት ሰማይ እቅድ አለው። እቅዱ ደግሞ መልካም ነው። ፕሬዝ ጋድ ሃሌሉያ፣ ይላል እግዚአብሔር እቅዱን ፍጻሜው ያማረና ያማረ፣ በሉ ያማረ በሉ ቀጥሎስ፣ ተስፋን የሚሰጣችሁ የሰላም ሀሳብ እንጂ የክፉ አይደለም። ቀጥሎስ እናንተም ትጠሩኛላችሁ፣ ቀርባችሁም ወደ እኔ ትጸልያላችሁ፣ እኔም ምን እላችኋለሁ? እሰማችኋል። እናንተም ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ፣ እኔም እገኝላችኋለሁ ይላል። ኮንግራቹሌሽን፣ እንኳን ደስ ያላችሁ። እግዚአብሔር ፍቃድ ብቻ በሕይወታችሁ ይሆናል። ዲመን ይዘ ላየር ሂ ፋዘር ኦፍ ላይ ያ የምታልፍበትን ሁኔታ ውሸታም ነው እሱ ውሸታም ውሸቱን፣ ነው ስለሚጠላ ነው እግዚአብሔር ድኻ ያደረገ ያለ ነው። ስላለህበት ሁኔታ በሰዎች ሁኔታ ላይ አታላክ፣ በአገር ላይ አታላክ፣ በቤተሰብ ላይ አታላክ፣ በሆነ አካል ላይ አታላክ። አሁን ያለውን ሕይወት እንድትኖረው መረዳትህ ዕውቀትህና ያለ ነገር ነው። ዛሬ ግን መቀየር ትችላለህ። ከእቅዱ ጋር ትስማማለህ ከእቅዱ ጋር ትገናኛለህ። ከሰማይ ሐሳብ ጋር ትስማማለህ። ሰማይ አዎ ካለው ነገር ጋር ትጨባበጣለህ። ፕሬስ ጋድ እግዚአብሔር ፍቃድ ላንቺ ምንድን ነው? በጎ ነው፣ ፍጹም ነው፣ ደስ የሚያሰኝ ነው። እግዚአብሔር ፍቃድ ላንተ በረከት ነው፣ ጤንነት ነው፣ ከፍታ ነው፣ ወደሚቀጥለው ክብር ነው ሌላ ግሎሪ ነው። ዶ ሶፍ ዮሐር ዎችንግ ኦን ዩቲዩ ዘዊሎፍ ጋ ፎ ዩ ያኖው የእግዚአብሔር ፍቃድ አትስምዩ ኢየሱስ በሉቃስ ምዕራፍ አራት ላይ እንደምታውቁት ይፈተን ዘንድ መንፈስ ወደ ምድረበዳ ወሰደው ይለና አርባ ቀንም ሲጾምና ሲጸልይ ቆይቶ፣ ኢንፋክት አንዳንድ ቴዎሎጂያኖች ክርክር አለው፣ ግን እኛ ሲጾምና ሲጸልይ ብለን ነው የምንቀበለው። አሜን ነው ወይ? ምን ሰይጣን ወደ እርሱ ምን ይላል አለ ከተራራው ሲመለስ መጣ። አሌሉያ አሜን። ሶስት ጥያቄዎችን ጠየቀው። ሉቃስ ወንጌል ምዕራፍ 4 ቁጥር 1 እሺ፣ ኢየሱስ ኢየሱስ በመንፈስ ቅዱስ ተሞልቶ እሺ፣ ከዮርዳኖስ እንደተመለሰ እህ መንፈስ ወደ በረሃ ወሰደው እሺ፣ በዚያም አርባ ቀን በዲያብሎስ ተፈተነ። ቶት ነው ባይ ዘ ዌይ ሰቶት በዲያብሎስ ተፈተነ ሲል ፊዚካሊ ሰይጣን መጥቶ አይደለም። አሜን ነው ወይ? እሺ፣ ቀጥለው በነዚያም ቀናት ምንም ሳይበላ ቆይቶ፣ እሺ በመጨረሻ ተራበ። እሺ፣ ዲያብሎስም የእግዚአብሔር ልጅ ከሆንክ እስቲ ይህንን ድንጋይ እንጀራ እንዲሆን ዘዘዋለው ምን ላይ መጥቶ ነው የጠየቀው? ምን ላይ ይኸውልህ፣ የራበውን ሰው የልብስ ጥያቄ የለውም። እስቲ አንተ የማን ልጅ ከሆንክ አቅም እንደ ሴጣን ገገማ ነው እንጂ ሴጣን ገገማ ነው በል እስቲ በለው ግድ የለ አብዛኛው ሰው ወይም መናፍስት በተለምዶ ውሃ አካባቢ ይገኛሉ ተብሎ ነው የሚታሰበው በዮርዳኖስ ወንዝ ሲጠመቅ ሰማያት ሲከፈቱ ይሄ የምወደው ልጄ ነው እርሱ ምን በሉት ሴጣን አልሰማ ስለ አንተም ሰምቶ ገግቡን የእግዚአብሔር ፍቃድ መልካም እንደሆነ በአንተ ያውቃል ኢየሱስ የእግዚአብሔር ልጅ እንደሆነ እያወቀ መጥቶ እስቲ አንተ የማን ልጅ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ወደ ምን ቀይረዋለ። አንደኛው ኢየሱስም ኢየሱስም ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ና ባሀት ያቦስ ምን ተብሎ ተብሎ ምን ተብሏል? እኔ የምልህ ኢየሱስ ያነባል ማለት ተጽፏል ካለ ያገኘው ከመጽሐፉ ላይ ነው። ትዝ ይላችሁ ከሆነ ኢየሱስ በመቅደስ ይማር ያስተምር ነበር። እንደሚለው አንድ ጊዜ ለበዓል ይዘውት መጥተው ጠፋባቸው፣ ዮሴፍና ማላይ ማርያም። ከዛ በኋላ አስፈልገው አስፈልገው አስፈልገው አጡት። ከዛ እንደምንም ብለው በምኵራብ አገኙት። እንዲህ አላቸው፣ አባቴ ቤት እሆን ዘንድ ምን ይለኛል አለ። ይገባኛል አለ። አንዳንድ ሰው ካፌ መሆን ምናምን መሆን ነው። አባቴ ቤት ትሆኑ ዘንድ ይገባሃል። ፕሬዘንስ ፍቃዱን፣ ወደምትገናኝበት አለም አንተን ወደማታወራበት፣ የእግዚአብሔርን መንፈስና ቃል የምትገናኝበት ፕሬይዝ ጋድ። እሺ። ኢየሱስም ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለን። እሺ። ከዚያም ዲያብሎስ ወደ አንድ ከፍታ ቦታ አውጥቶት እሺ የዓለምን መንግስታት ሁሉ እሺ በቅጽበት አሳየው። የዓለምን ምን ሁሉ መንግስታት ሁሉ እንዲህም አለው የእነዚህን መንግሥታት ሥልጣንና ክብር ሁሉ እሺ ለእኔ ተሰጥቷል፣ እኔም ለምወደው ስለምሰጥ ለአንተ እሰጥሃለሁ። ስለዚህ ብትሰግድልኝ ይህ ሁሉ ያንተ ይሆነ እንደማይሰግድለት ሴጣን ያቃል አያቅም? ገገማ ነው አላልኩ? ሴጣን ምንድን ነው? ሴጣን በሉ እስቲ። ገገማ ነው ሜን። ገገማ ነው ገገማ ሜን ፋውስ ለአንተ እንደሚገባ እያወቀ በበሽታ ገላለሁ ይላል። የሚያሳዝነው አንተም ከእሱ የባስገገማ ውነት ትገኛለ። ጌታዊ ይሄ በቃ ለክብር ለክብር በሽታ ኖ ክብር ለኢየሱስ ሲሆን አውቅም እንዴ ሲ ጋር ስለማያቅ ነው እንዴ? እያወቀ እሺ ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏለ አለው። ይውል ከዚህ በኋላ በግምት የሚቃወም በግምት እሱም ዱም የሚል ሳይሆን ተብሎ ተጽፏል እያለ በእግዚአብሔር ቃል የሚሞላ ትውልድ ይነሳል። ከአሸንዳ ጠበል ገላግለን ወደ ሃይላንድ ጠበል ታሻግረን አለ ዱርዬ መንፈስ። ተብሎ ምን ተብሏል? ተጽፏል። ዩሃፍትኖስ ስክሪፕቸርስ። ለዚህ ነው ቅዱሳትን መጽሐፍት አታውቁምና ምን ትላላችኋለ? ትስታላችሁ። እግዚአብሔርን ፍቃድ እየፈለጋችሁት መባረክ እየፈለጋችሁ ጤንነት እየፈለጋችሁ ስኬት እየፈለጋችሁ ራስ መሆን እየፈለጋችሁ ጅራት ሆናችሁ ትኖራላችሁ። ምንን ስለማታውቁ ቅዱሳት መጽሐፍት። ሶስት ጠላቶች አሉን ሁሌም እንደምናገረው በዚህ ምድር ላይ ጴንጤ አንደኛውን ነው የሚያውቀው በብዛት ብዙ። ጴንጤ ማለት ዲመንን ወይም አጋንንትን ብቻ ነው ጠላት አድርጎ የሚያቀርበው። ግን አይደለም ሰይጣን ዋነኛ የላይፍ ታይም ባለጋራችን ነው። እውነት ነው። ሁለተኛው ስጋ ነው። ሶስተኛው ዓለም ነው። አንዳንዴ ዓለም መታ ስትሰብክ ልክ ነው ትላለህ። ዓለም የራሷን ቶት ስትከትብ ልክ ነው ትላለህ። አንዳንዴ ደግሞ ሀሳብ ራ ስጋ ሲባል ተክለ ሰውነታችን አይደለም። አውር ማይንድ ሴት አስተሳሰባችን፣ ስለ እግዚአብሔር ቃል ስለ መንፈስ ቅዱስ ስለ ክርስትና ያለን ምን አመለካከት ብር ለኢየሱስ ይሁን አማይ ኮሚኒኬቲን ቀጥለው ከዚያም ወደ ኢየሩሳሌም ወስዶው እሺ፣ በቤተ መቅደስ ጉልላት ላይ አቆመውና እንዲህ አለው፣ የእግዚአብሔር ልጅ ከሆንክ፣ እሺ እስቲ ራስህን ከዚህ ወደ ታች ወርውር። ይህ አጋንንት ገገማኑ አደለም። የማን ልጅ ከሆንክ፣ ሄሮድስ ያን ሁሉ ሕፃናት ያስጨረሰው ማን ተወለደ ብሎ ነው። አቅም ገገማነው አሁን ቀጠለ ያለች ነች አንድ ሚስጥር ምትበራላችሁ እዚህ ጋር ዲከ መውስጥ የአሁኑን። ከዚያም ወደ ኢየሩሳሌም ወስዶ በቤተ መቅደስ ጉልላት ላይ አቆመውና እንዲህ አለው፣ የእግዚአብሔር ልጅ ከሆንክ እስቲ ራስህን ከዚህ ወደ ታች ወርውር። እሺ ምክንያቱ ይኸውልህ፣ ኢየሱስን ሲያየው ለየአንዳንዱ ለሚመልስለት ነገር አጋንንት ኢየሱስ ምን ይጠቀማል? መጽሐፍ ቅዱስን። ሴጣን መጽሐፍ ቅዱስ እንደሚያቅ በዚህ ታውቃለህ። ባይዘው ሄሎ ሴጣን ምን ያውቃል እንደሚያውቅ ይሄ ክፍል ይነግረናል። ሰይጣን ምን ያውቃል? ያነባል መሰለኝ ኬት እንዳመጣው እንግዲህ ወደፊት እንጠይቃለን። ግን የተጻፈ ነው የተናገረው እዚህ ጋር አሜን ነው ወይ አሜን። የተጻፈ ተብሎ ተጽፏል፣ ተብሎ ተጽፏል ሲለው አአ ይሄ ሰውዬ በተብሎ ተጽፏል ነው ብሎ አሰበ። ስለዚህ ለምን እኔ ምን ይሸለታል አለ ጽቅስ ይሸለታል እንደ ቀጥሎ ያለውን አንብበው። ምክንያቱም እንዲህ ተብሎ ተጽፏል። እዛ ጋር የምታየው ድምፁን የምትሰሙ፣ እሺ ይጠብቁ ዘንድ ይጠብቁ ዘንድ መላእክቱን። እንዲህ ተብሎ ተጽፏል ብሎ ማን ነው የሚጠቅሰው? ማን ነው የሚጠቅሰው? ጥቅሱ በህይወት ካልሰራ እንደ ሴጣን አይነት እውቀት ይዘ ነው የምትኖሩ። ይጠብቁ ዘንድ መላእክትን ስለ አንተ ያዛቸዋል፣ እግርህም ከድንጋይ ጋር እንዳይጋጭ በእጆቻቸው ይዘው ያነስዋል። ይሄ ጥቅስ ትክክለኛ ነው አይደለም? መጽሐፍ ቅዱስ ላይ አለ የለም? ስለዚህ ሰይጣን ባይብል አለው ማለት አዲሱ መደበኛ ኬጂቪ ግሪክ እብራይስት የትኛውን እንደሚያነብ አላየንም እንጂ በእርግጠኝነት ምን ይላል ያውቃል። ትክክለኛ ነው። ይሄ ቃል ከመጽሐፍ ቅዱስ ውስጥ የጠቀሰው ቀጥለው ኢየሱስም ጌታ አምላክህን አትፈታተነው ተብሏል ብሎ መለሰለን። አየኸው፣ ግማሽ እውቀት ይዞ ነው የመጣው። ሁልጊዜ ሰይጣን በህይወታችሁ ሲመጣ እውነት ውሸት ምን ውሸት የሴጣን ስትራቴጂ ነው። እውነት ምን ብዙ ሰዎች የተበሉት እውነት ይዞላቸው ይመጣና ቀጥሎ ምን ይሰጣቸዋል ሴጣን እውነት እውነት ሆኖ ሁሉ ተያቅ የመጀመሪያ የጠቀሰው ጥቅስ ምንድነው እውነት ነው። ስለ ኢየሱስ ነው የተጠቀሰው፣ መዝሙር ላይ ነው ያለው ሄ ቃል። አሜን ነው ወይ ግን እውነት ውሸት ነው። ለምን ሙሉ አይደለም። ኢየሱስ እንዲ ያለው በደንብ ስለሚያውቀው ይኸው አትፈታተ ነው ምን ተብሏል? ከዛ እቺ ነች የብዙዎቻችሁ ፈተና። ቀጥለ ያለችው ክፍል ኢየሱስም ጌታ አምላክህን አትፈታተ ነው ተብሏል ብሎ መለሰለት። ቁጥር ነቻውን ኪ ለናንተ መናገር የፈለኳት ዲያብሎስም ዲያብሎስም ፈተናውን ሁሉ ፈተናውን ሁሉ ከጨረሰ በኋላ ምን ካለ በኋላ ለዛሬ ታጥቆ የመጣውን ፓኬጅ ተኩሶ ተኩሶ ቤት ላይ፣ ጤንነት ላይ፣ ትዳር ላይ፣ ኢኮኖሚ ላይ ምናምን ጨርሶ ዝም የሚል እንዳይመስል፣ ያመጣውን ነገር ሁሉ ተጠቅሞ ከጨረሰ በኋላ ሌላ ሌላ አመቺ ጊዜ ምን ጊዜ ምን ጊዜ ምን ጊዜ እሺ እስኪ ያገኝ ድረስ ምን እስኪ እልግ ድረስ ምን ጊዜ እስኪ ያገኝ ድረስ ትቶት ምን አለ። መቼ ነው ለአማኝ ሰይጣን በህይወቱ ምቹ ጊዜ የሚያገኘው? ነምበር ዋን እግዚአብሔር ቃል በሉዓላዊነት የማይሰበክበት ቤተ ክርስቲያን የሄደ ጊዜ፣ ከእግዚአብሔር ቃል ጋር የተፋታ ሕይወት ያለው ጊዜ፣ የጨው የዘይት የውሃ ደንበኛ የሆነ ጊዜ፣ አሁን ሴጣን እኛ ገር ሰርጉ ነው። ለመሰለ መጽሐፍ ቅዱስ በውሃ በዘይት በጨው በቅራቅምቦ ተተክቷል። የሚጸልይ ሳይሆን የሚያስጸልይ በስቷል። ዛሬ እኮ ደሃ ነው እንጂ በየነቢያቱ ጉባኤ የሚካፈለው አምስት ሺህ ብር ካለ አሁኑኑ ከፍለ፣ ትንቢት ምን ትላለ? ትሰማለ? ከሰማይ ይሁን ከምድር በኋላ ላይ ተለየዋል። አረንዴ ዛሬ ከሽከሽ ካልክ ከሽከሽ ይባልልሃል። የለምዴ አሁን ከዚህ ተሳፍረ ብትሄድ እከሌ የሚባል እንትን ጋር አባ አምስት ብር አለ አለ። ዛሬ እንደዚህ አይነት የህይወት ስርዓት አሁን ሰርግና ምላሹ ነው። በቃ ተሰብስበ ዝም ብለ ጨፍረ የእግዚአብሔርን ቃል ማዕከላዊ ያላረገ መሬት ያረገጠ በቃሉ ላይ ያልጸና ግርግር የአዳራሽ ግርግር ግርግር እንደው ለማን ነው የሚያመቸው? ግርግር ለማን ነው የሚያመቸው? እስከ አባባሉ ግርግር ለማን ያመቻል? ሌባ ማን ነው? በቃ እንትኔን ጠራው እንትን እያልክ ስትንከወከው እንዳትኖር። ምቹ ጊዜ ማለት ከእግዚአብሔር ቃል የራቀ መሠዊያ ቤትህ የፈረሰ የጸሎት ህይወትህ የተመታ አዘወትሮ የእግዚአብሔር ቃል ሉዓላዊነት ያልተረጋገጠበት ከማናችንም። ከተቀባ ነው፣ ከተለቀለቅ ነው፣ ከተጠራ ነው፣ ሰዎች ሁሉ በላይ የመጨረሻው ባለሥልጣን የእግዚአብሔር ቃል የመጨረሻው ያማ ስቴዲየም ሙሉ ትንቢት ብናመጣ ስቴዲየም ሙሉ ብንፈውስ፣ የትኛው የመጨረሻው? በክርስትና ውስጥ የመጨረሻው ባለስልጣን የማን ቃል ነው? ቃሉን በህይወት ሉዓላዊ ካላደረከው ቃሉ የመጨረሻ ባለስልጣን ባንተ ህይወት ካልሆነ፣ ሴጣን ያ ምርጥ አጋጣሚ ነው። ለዚህ ነው ቅጥሩን የሚያፈርስ በእባብ ምን ይላል አለ፣ ይነደፋል። ለኢየሱስ ምቹ ጊዜ የፈለገ አጋንንት ይገኛል ብሎ ተስፋ ያልቆረጠ ማ ላይ አምላክ ላይ፣ እኛ ጋር እንዲ እኔ ላይ ኢየሱስ ላይ ተስፋ አልቆረጠም። ምን ጊዜ ምቹ ጊዜ? እኛማ የህይወት ክፍተት፣ የኑሮ ውጣ ውረድ ያለው የሀገሪቷ መልክ የምንኖሩ ስንት ነገር አለ ለዲመን ክፍተት የሚፈጥር